ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን በአገር ውስጥም ከአገር ውጭም ያላችሁ ሰላምና ጤና ክብርና ምስጋና ለእናንተ እየተመኘን እነሁ ብላክ ማርኬት ሀዋላ በጣም ጨመረም ብላክ ማርኬት መጋቢት 8 2017 ዓ.ም የውጭ ምንዛሬ ስንት ብር የተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬም ከሀያ ሀገራት በላይ ለእናንተም የምናስዳምጣቸው ይሆናል። እንዲሁም ለቃሉት አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱ ይጫኑ፣ እንዲሁም ይተሳሰቡ። አሁን ወደ ዝርዝር መረጃዎችም እንዲሁም እንለፍ። ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን አሁን ላይ ብላክ ማርኬት የውጭ ምንዛሬ ስንት ብር እየተመነዘረም እንደሚገኝ መጋቢት 8 2017 ዓ.ም ሙሉ መረጃም ልናንተም የምናስዳምጣችሁ ይሆናል። በመጀመሪያ ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን የሚጫኑም እንዲሁም ቤተሰብም አሁን ወደ መረጃዎችም እንዲሁም አልፍን በመጀመሪያ 100 ዩናይትድ ስቴትስ ዶላር በጥቁር ገበያ 15393 ብር ከ99 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ ስዊስ ራንክ በጥቁር ገበያም 17435 ብር ከ67 ሳንቲም በብላክ ማርኬትም እንዲሁም እየተመነዘረ ይገኛል። 100 የካናዳ ዶላር በብላክ ማርኬት 17716 ብር ከ76 ሳንቲም በጥቁር ገበያም እንዲሁም እየተመነዘረ ይገኛል። 100 የአውስትራሊያ ዶላር በጥቁር ገበያም 9771 ብር ብር ከ59 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 ፓውንድ ስተርሊንግ በብላክ ማርኬት 100 ፓውንድ ስተርሊንግ 19935 ብር ከ79 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የኩዌት ዲናር በጥቁር ገበያም 49978 ብር ከ25 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የዱባይ ድራህም በጥቁር ገበያም አንድ መቶ የዱባይ ድራህም አራት ሺ አንድ መቶ ሰማኒያ ዘጠኝ ብር ከ37 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ 100 የሳዑዲ ሪያል 4141 ብር ከ3 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የኦማን ሪያል በጥቁር ገበያም 39989 ብር ከ61 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የጆርዳን ዲናር በብላክ ማርኬት ስም 21723 ብር ከ62 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የባህሬን ዲናር በጥቁር ገበያም 40851 ብር ከ31 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው የመጋቢት ስምንት 2017 ዓ ምትም የውጭ ምንዛሬ ይህንን ይመስል ነበር። በሌላ ትኩስና ወቅታዊ መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቻናላችን አዲስ የሆናችሁ ሰብስክራይብና የደውል መለክቱን የሚጫኑ እንዲሁም ቤተሰቢኑም ኢትዮጵያ ለዘላለም ትኑሩም።